አሜሪካ ብቻ ልትመታው የምትችለው የኢራን ሚስጥራዊ ቦታ ከቴሄራን በስተደቡብ ባለው ተራራማ አካባቢ ተደብቆ ያለው ለኢራን የኒውክሌር ስራዎች አስፈላጊ የሆነ ስፍራ የፎርድ የኒውክሌር ጣቢያ። በዚህም ጉዳይ የምንላችሁ በሰፊው የዜና ትንታኔ ይዘን እንቀርባለን።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 እንዳይረሱ፣ ወደ ለታው የዜናችን ትንታኔ ስናልፍ አሜሪካ ብቻ ልትመታው የምትችለው የኢራን ሚስጥራዊ ቦታ ከቴህራን በስተደቡብ ባለው ተራራማ አካባቢ ተደብቆ ለኢራን የኒውክለር ስራዎች አስፈላጊ የሆነው ስፍራ የፎርድ የኒውክለር ጣቢያ። ይህ ስፍራ በትልቅነቱ እንግሊዝንና ፈረንሳይን የሚያገናኘው ዋሻ ይበልጣል ተብሎ ይገመታል። ታዲያ እስራኤል በኢራን ሰማይ ላይ የበላይነት ባገኘችበት በዚህ ሰዓት እንኳ ይህን የኒውክለር ጣቢያ መምታት አትችልም እየተባለ ነው። የእስራኤል የጦር መሳሪያዎችም የፈለገ ሚሳኤል ዶፍ ድም ሊደርሱበት አልቻሉም። ፎርድን ለማጥፋት የሚያስችለው ትልቅ አቅም እንዳላት የሚታሰበው የትራምፕ ሀገር የሆነችው አሜሪካ ብቻ ነች። በዚህ የኢራንና የእስራኤል ውጊያ ከገባችበት የመካከለኛው ምስራቅ ጦርነት ባልተጠበቀ ሁኔታ ሊያሰፋው ይችላል። ከዋና ከተማይቱ ቴህራን በስተደቡብ አቅጣጫ 96 ኪሎ ሜትር ርቀት ላይ የሚገኘው የዩራኒየም የማበልፀጊያ ቦታ ለኩም ከተማ ቅርብ በሆነው ተራራማ አካባቢ መሽጓል። ፎርድ የሚገኘው ኮምፕሌክስ በመጀመሪያ በሀገሪቱ ከፍተኛ እስላማዊ አብዮታዊ ጥበቃ ወይም በምጻረ ቃሉ አይአርጂሲ የሚጠቀምባቸው ተከታታይ ዋሻዎች የነ ነበረ ቢሆንም፣ በኋላ ግን ኢራን ለማበልጸጊያነት እንደምትጠቀምበት እንደ ኤሮፕ አቆጣጠር በ2009 ገልጻለች። ዩራኒየም ለማበልጸግ የሚያገለግሉ ሁለት ዋና ዋና ዋሻዎችን ያቀፈ ነው ተብሎ ይታሰባል። ከመሬት በታች ባለው ጥልቀት ምክንያት ለእስራኤላውያን የጦር ሰራዊት ልዩ ፈተና አድርጎታል። እስራኤል አሏት ተብሎ የሚገመተው የጦር መሳሪያዎች ከ10 ሜትር ባላነሰ ጥልቀት ብቻ ጥቃት የሚያደርሱ ናቸው። በአንጻሩ ዩናይትድ ስቴትስ ወይም አሜሪካ ግን 61 ሜትር ወደ መሬት ውስጥ ዘልቆ መግባት የሚችል መሳሪያ እንዳላት ጀንስ የተባለው የመከላከያ መረጃ ኩባንያ ገልጿል። ነገር ግን የፎርድ ቦታ ለማጥፋት ዩናይትድ ስቴትስ እንደሚከብዳት ይገልጻሉ። ምክንያቱም ዋሻው ከ80 እስከ 90 ሜትር ወለል በታች ናቸው ተብሎ ይገመታል። ይሁን እንጂ የነዚህ ቦታዎች ሁኔታ በሙሉ ሚስጥራዊ ናቸው ተብሎ ይገመታል። መካከለኛው ምስራቅ በቴክኖሎጂ የናጠጠች ሀገር የምትባለው ኢራን። በዚህም የኢራን ፋታህ ዋን ሚሳኤል ምንድን ነው? ኢራን ትናንት ለመጀመሪያ ጊዜ ፋታህ ዋን የተባለ ሃይፐርሶኒክ መካከለኛ ባለስቲክ ሚሳኤል ወደ እስራኤል መተኮሷ ይፋ አድርጋለች። እስላማዊ አብዮታዊ ጠባቂ ቡድን አይጂአርሲ ቃል አቀባይ ዛሬ ጠዋት በሰጡት መግለጫ በሚሳኤሉ የእስራኤል አየር ኃይል ቤዝን መምታቱን አሳውቀዋል። ሚሳኤሉ 1400 ኪሎ ሜትር ርቀት ከድምጽ ፍጥነት ከ13 ከ15 እጥፍ በሆነ በፍጥነት ተምዘግዝጎ ኢላማ ለመምታት የወሰደበት ጊዜ 400 ሰከንዶች ወይም 6.6 ደቂቃ ነው ብለዋል። ለዚህም በሄቤሩ ቋንቋ አ 400 ሰከንዶች ወደ ቴላቪቭ የሚል መልእክት ያለው ባነር በቴሄራን መታየቱ ታውቋል። ከፍጥነቱ ባሻገር እስራኤል ከምትመካባቸው አይረንዶም ወይም የጦር ጋሻ እና የአሜሪካው አሮም የመከላከያ ስርዓቶችን ራሱን መሰወር የሚያስችሉ ባህሪ እየተላበሰ ነው። በዚህም ምክንያት ይህ የኢራን ፋታኋን የሚሳኤል የዓለም ተንታኞች ትኩረትን ስቧል። ለመሆኑ ሚሳኤሉ ምንድን ነው? ባህሬቱስ ምንድን ናቸው? የማውደም አቅሙስ ምን ያህል ነው? የሚለውንም እናካትታለን። ፋታኋን ሃይፐርሶኒክ የመካከለኛው ርቀት ባላስቲክ ሚሳኤል በኢራን እስላማዊ አብዮት ጠባቂ ቡድን ወይም በምጻረ ቃሎ አይአርጂሲ ይፋ የተደረገው እንደ አውሮፓ አቆጣጠር ሰኔ 2023 ነበር። ይሁንና ኢራን ፋታህዋን ሃይፐርሶኒክ ሚሳኤል ነው ብላ ማስተዋውቋ በአንዳንድ ተንታኞች ተቀባይነት አላገኘም ነበር። ሃይፐርሶኒክ ግላይድ ሂክልስ ወይም ሃይፐርሶኒክ ክሩዝ እውነተኛ ሃይፐርሶኒክ ሚሳኤል ሊሆን አይችልም በሚል ድምዳሜ ላይ ደርሰው ነበር። ከዛም ይልቅ በተወሰነ ደረጃ ተንቀሳቃሽ የሪኢንትሪስ ቪክል ያለው ባላስቲክ ሚሳኤል ሊሆን እንደሚችል ሲገልጹ ቆይተው ነበር። እንደ ኤሮፓ አቆጣጠር ኤፕሪል 2024 ኢራን በእስራኤል ላይ በፈጸመችው ጥቃት የተኮሰችው ሱፐርሶኒክ ያለችህ ሚሳኤል የሚሉት መረጃ በስፋት ተሰራይተዋል። ሰሞኑን የእስራኤል ጥቃት ተከትሎ ኢራን በተተኮሰቻቸው ሚሳኤሎች የሚወጡ ምስሎች ሳይቀር ፋታኋን የሚል ጽሑፍ ያላቸው በአርቲፊሻል ኢንተለጀንስ የተፈበረኩ ነበሩ። ኢራን ፋታኋን ሱፐርሶኒክ ሚሳኤል አይረንዶምን ወይም አሮቱና አሮ ስር የመሳሰሉ የተራቀቁ የጸረ ሚሳኤል ስርዓቶች ሊቋቋሙት እንደማይችሉ ብትገልጽም ያመናት ሰው ግን አልነበረም። አሁንስ ምን ቀረው? ምን ተቀየረ? ኢራን ትናንት ሚሳኤሉን ከተኮሰች በኋላ እስከ ፍጥነቱ በሰዓት 150 ኪሎ ሜትር መሆኑን አረጋግጠዋል። ይህ በትክክል ሃይፐርሶኒክ ሚሳኤል የሚል ስያሜ የሚያሰጠው ሆኖ ተገኝቷል። ይህም በፍጥነቱ አሁን በስራ ላይ የሚገኘው የተራቀቀ ሚሳኤል መከላከያ ስርዓቶችን እንደማይመለክተውና እንደማይመክቱት በተግባር ታይቷል። ኒውክለር የመሸከም አቅም ያለው እና እስራኤል ባሻገር የትኛውም የመካከለኛው ምስራቅ ሀገራት ኢላማዎች ለመምታት መቻሉ ደግሞ ብዙዎችን አስደንግጧል። ይህም ለክልሉ የስትራቴጂክ ሚዛን ትልቅ ስጋት ፈጥሯል። ታዋን ሚሳኤል ባህሪያት ሚሳኤሉ በምድር ከባቢና አየር ውስጥ ሆኖ ውጭ መንቀሳቀስ የሚችል ነበር። በበረራ ወቅት አቅጣጫ መቀየር ይችልበታል። ከ350 እስከ 4 400 ኪሎ ግራም ፈንጅ መሸከም ይችላል። ኢራን የኒውክሌር መሳሪያ ብትሰራ መሸከም የሚችል አቅም አለው ተብሎ ከወዲሁ እየተገመተ ነው። የሚቀልጠው የቁስ ነዳጅ ወይም ሶሊድ ፊውል ሲሆን በፍጥነት ለመወጨፍና በእንቅስቃሴ ውስብስብነት ይሰጠዋል። ኢላማውን ለመምታት ከፍተኛና ትክክለኛ ለማረጋገጥ የሚያስችል የላቀ ቴክኖሎጂ ስርዓትም ተገጥሞለታል። በእስራኤልና በኢራን መካከል ያለው ግጭት ስምንተኛ ቀኑን ያስቆጠረ ሲሆን ዓለም ፕሬዝዳንት ዶናልድ ትራምፕ ቀጥሎ የሚያደርጉትን ለማየት በጉጉት እየጠበቀ ነው። የሚቀጥሉት ሁለት ሳምንታት ውስጥ እስራኤል ከኢራን ጋር የምታደርገው ጦርነት ውስጥ ለመሳተፍ ወይም ላለመሳተፍ ውሳኔ እንደሚሰጡ ፕሬዝዳንቱ ኮድ እያብራሩ ነው። የኋይት ሃውስ የፕሬስ ሴክሬታሪ ካሎን ሊቬንት ባነበቡት መግለጫ ላይ ትራምፕ ከኢራን ጋር ትልቅ የመደራደር እድል አለው ብለዋል። ትራምፕ ኢራን የማጥቃት እቅዳቸውን ያጸ ቢጸድቁ ቢሆንም ከእስራኤል ጎን ለመሰለፍ ወይም ላለመሰለፍ አልወሰኑም ሲል ምንጮች ለቢቢሲ አሜሪካ አጋርስ ሲቢኤስ ተናግረዋል። ትራምፕ በፎርድ የሚገኘው የኢራን የምድር ውስጥ ዩራኒየም ማበልጸጊያ ተቋማት ላይ ጥቃት የመፈጸም ብርቱ ሀሳብ እንዳላቸው ዘግ ተዘግቧል በምድር ውስጥ የኒውክለር ተቋም ለማጥፋት የሚያስችል ትልቅ ቦምብ እንዳላት የሚታሰበው የምትታወቀው አሜሪካ ብቻ ነች።